እሺ የቴሌቪዥን ቦርድ እንዴት አድርገን ሜጀር እንደምናደርግ ለጀማሪዎች ነው የማሳያችሁ። እዚህ ላይ ኤሲ ቮልቴጅ አለን። ኤሲ ቮልቴጅ እዚህ ላይ ኮንቲንዩቲ ላይ እናደርገውና እዚህ ላይ ኮንቲንዩቲ ላይ እናደርግና ፓወር ሳንሰካ ፓወር ማለት ነው። እዚህ ላይ ኤሲ ቮልቴጅ ማግኘት አለብን። አንደኛው ቮልቴጅ ዝንኛው ላይ፣ አንደኛው ቮልቴጅ ዝንኛው ላይ ማግኘት አለብን። እዚህ እዚህ ላይ ኤሲ ቮልቴጅ አለ። ይህን ኤሲ ኦልተርኔቲቭ ከረንት በዳይወዶች አማካኝነት በአራት ዳይወዶች አማካኝነት ወደ ዲሲ ይቀየርናል ማለት ነው። እነዚህ ብሬጅ ሬክቲፋየር ዳይወዶች ይባላሉ። ከዛ በዚህ አማካኝነት ነው የሚገባላቸው። ስለዚህ አንደኛው እግር ከነዚህ ዳይወዶች ከአራቱ ሁለቱ ላይ መግባት አለበት። እሱ ላይ ቼክ እናደርጋለን። ወይም ደግሞ እዚህና እዚህኛው ላይ እግር ገብቶልናል ማለት ነው ይህኛውን እግር ደግሞ ከነዚህንኞች ሁለቱ ላይ መግባት አለበት። እዚና እዚ ላይ መግባት አለበት። አንደኛው ከኔጌቲቭ አንደኛው ከፖዘቲቭ ማለት ነው። እንደምትሄድ አንደኛው ኔጌቲቭ አንደኛው ፖዘቲቭ ላይ መግባት አለበት። አውትፑቱ ደግሞ ከዚህ አውትፑቱ አራት ዳዮዶች እነዚህ ሾርት መሆን የለባቸውም፣ ኦፕን መሆን የለባቸውም። ሜጀር ስናደረግ ማለት ነው። ስለዚህ እዚህ ድረስ ቮልቴጅ ፊውዝም፣ ይህም ቾፐር ትራንስፈር ይሰራልናል፣ ኮይኑ ይሰራልናል ማለት ነው። ስለዚህ የነዚህ አውትፑት ደግሞ ከዚህ ወደዚህ ቻውን ኔጌቲቭ ነች፣ እቺ ፖዚቲቭ ነች። ስለዚህ ዳይ ወዳችን ላይ እናደርግና ሜዠር ዳዊድ የምናደርግ በላይ ኔጌቲቭ ኔዝ ናምበር ማንበብ አለበት። ቢያንስ ከአራት መቶ በላይ ማንበብ አለበት። እንደምታዩት ያነባል። በዝንኛው በኩል ግን ማንበብ የለበትም። ምክንያቱም ይሄ ፖዚቲቭ ነው፣ እቺ ነኝት ኔጌቲቭ ና ስናቀያይረው የመልቲ ሜትራችን ገመድ ይው ዘጠና ቮልት ቁጥር ናምበር አለው። እቺ ፖዘቲቭ ናት እቺ ኔጌቲቭ ናት። አሁን እዚህ ላይ ስናደርገው ናምበር ማንበብ አለበት። እንደምታዩት ናምበር ያነባል። እቺ ኔጌቲቭ ናት እቺ ፖዚቲቭ ናት። እንደዚህ አድርገን ስናነበው ማንበብ አለበት። ኮንቲኒቲ ላይ ይኸው ኮንቲኒቲ ላይ አርገን ቼክ ስናደርገው ደግሞ እነዚህ ምንም አይነት ኮንቲኒቲ አራት ኮንቲኒቲዎች ኮንቲኒቲ መስጠት የለባቸውም። ኮንቲኒቲ ላይ አርገን ቼክ ስናደረገው ማለት ነው። እንደምታዩት እዚህ ላይ ኮንቲኒቲ መስጠት የለበትም። የነዚህ አራቱ አውቶፑት የት ነው የሚገባ? እነዚህ ፊልተር ካፓስተር ላይ ነው የሚገባ። ምክንያቱም ካፓስተር ምንድነው ጠቀሜታው ስቶር ኤሌክትሪክ ቻርጅ ፊልተር ኤሌክትሪክ ከረንት ስለሆነ ጠቀሜታው ያጣርናል፣ እና ስቶር ያደርግናል ዋናው። ስለዚህ ከኤሲ ከረንት የመጣልን፣ ኦርቶሌቲ ከረንት የመጣልን ወደ ዳይሬክት ከረንት ቀይሮ ወደ ፊልተር ካፓስተራችን ውስጥ ይገባል ማለት ነው። ይሄንኛው ብዙ ጊዜ የምንለየው ካፓስተሩ ያብጣል። እዚህ ላይ ካፓስተሩ ያብጣል። ስለዚህ ካፓስተሩ ካበጠ ደግሞ ይለየናል ማለት ነው። ስለዚህ እሱን መቀየር ይኖርብናል። ስለዚህ የነዚህ ሁለት አውትፑቶች የነዚህ ሁለት አውትፑቶች ይሄና ይሄ እዚህና እዚህ ላይ ቼክ ስታደርጉት ኮንቲኒቲ ነው የሚሰጣችሁ። እዚህና እዚህ ላይ ደግሞ ቼክ ስታደርጉት ኮንቲኒቲ መስጠት አለበት። ሁለቱ እግር ሁለቱ ለእግር ማለት ነው። አንደኛው ይሄና ዳረኛው ከዛ መሀልና መሀለኛው ኮንቲኒቲ መስጠት አለበት። እያያችሁ ነው የዝንኛው ይሄና ይሄ ነው። የዝንኛው ይሄና ይሄ ተመሳሳይ እግሮች። አሁን ይች ኔጌቲቭ ናት፣ ይቺ ኔጌቲቭ ናት ነው ኮንቲኒቲ መስጠት አለ ይሄ ፖዚቲቭ፣ ይሄ ፖዚቲቭ፣ ይሄ ኮንቲኒቲ መስጠት አለ በት ማለት ነው። ስለዚህ የዚህ ኮንቲኒቲ ኔጌቲቭ ከህዶ ከምኑ ጋራ እንትን ይሆናል ከፖዚቲቭ ጋር ማለት ነው ከካፓስተራችን ፖዚቲቭ የዚህ ኔጌቲቭ ከካፓስተራችን ፖዚቲቭ ጋር ኮኔክት ይሆናል ማለት ነው። ነው የዝንኛው የዳዮዳችን ፖዚቲቭ ደግሞ ከፊልተር ካፓስተራችን ኔጌቲቭ ጋራ ኮኔክት ይሆናል ማለት ነው። አሁን ቮልቴጅ እዚህ ድረስ ኖርማል ነው ይደርስልናል ማለት ነው። ሜይዥር ስናደርገው ይደርስልናል ማለት ነው። ይሄንኛው በእነዚህ ድራይቨር እዚህ ውስጥ አሉ። ድራይቨሮች ስምንት ግር አራት ግር ድራይቨሮች አሉ። በእነዚህ አማካይነት ወደ 12 ቮልቴጅ ነው 220 ቮልቴጅ የምናገኘው እዚህ ላይ ጥቅል ሽቦ አለ። እዚህ ላይ የተጠቀለለ ሽቦ አለ። አውትፑቱ እዚህኛውም የተጠቀለለ እንደገና እዚህ የተጠቀለለ ሽቦ አለ። ሁለት ሽቦዎች ነው ያለው እዚና እዚህ ላይ ማለት ነው። እዚህ ላይ አንድ ሽቦ ነው ያለ። ስለዚህ በዚህ አማካኝነት ስቴፕ ዳውን ይሆንልናል ማለት ነው። ይቀንስልናል ማለት ነው። ስለዚህ 220 ቮልቴጅን ወደ አስሮ ቮልቴጅ ነው የሚቀንስልን ይሄ ትራንስፈርመር። ስለዚህ ለዛ ነው መቆጣጠር፣ ኤሲን ከረንት መቆጣጠር ስለማንችል መቆጣጠር እንድንችል ወደ ምንድን መቀየር አለበት? ወደ ዳይሬክት ከረንት መቀየር አለበት። ለዛ ነው ይህንን ፓወር ሳፕላይ የተጠቀመ ማለት ነው። ስለዚህ በነዚህ አማካኝነት የዚህ ንኛው ኔጌቲቭ እዚች ላይ ትገባለች። በዚች ፊውዚብል ሬዚስተር አማካኝነት እዚች አልጋ ትገባለች። ስትቃጠር ብዙ ጊዜ ትነዳለች። እሷን ቼክ ማድረግ አለባቸው። የዚህ ንኛው ፖዘቲቭ ደግሞ እዚህ ንኛው ላይ ማግኘት አለባቸው። እንደምታዩት እዚህ ንኛው ላይ ማግኘት አለባቸው። የነዚህ አውትፑቱ ሂዶ የት ነው የሚገባ? አንደኛው እዚህ ትራንስፎርመራችን እግር ላይ ነው። እዚህ የተጠቀለላለ እንደገና ዚ ላይ የተጠቀለላለ ሁለት ናቸው። አንደኛው እዚህ፣ አንደኛው እዚህ ይገባላቸዋል። ዘን በዚህ አማካይነት ወደ እዚህ ላይ ወደ ዲፍሌክሽን ሴክሽን ምን ቮልቴጅ ይመጣልናል ማለት ነው አስራ ሁለት ቮልቴጅ እዚህና እዚህ ላይ ገመድ እናገኛለን እዚህና እዚህ ላይ ኤሲ አስራ ሁለት ቮልቴጅ እናገኛለን ማለት ነው። ኤሲ አስራ ሁለት ቮልቴጅ ካገኘን በኋላ በዚች ዳዮድ አማካኝነት፣ ይቺ ዳዮድ ናት። በዚች ዳዮድ አማካኝነት ወደ ዳይሬክት ከረንት ይቀየርና ወደ ምንፈልገው ከረንት ቮልቴጃችንን ይቀየርልናል ማለት ነው። አሁን ይህን ሜጀር ለማድረግ ለምሳሌ ይህንን ሜጀር ለማድረግ ላሳያችሁ፣ ፓወሩን ሰካና ፓወሩን ሰካለን። ይሄው ፓወር ኦን ሆኖልናል። ስለዚህ ቮልቴጆችን ነው ቼክ የምናደርገው ኤሲ ቮልቴጅ ቼክ የምናደረግ ከሆነ እዚህ ላይ ነው አድርገን የምንሰካ። ኤሲ ኦልተርኔቲቭ ከረንቶች ላይ ጠቅላላ ስንለካ እዚህ ላይ 220 ቮልቴጅ ማግኘት አለብን። እንደምታየት 220 ቮልቴጅ ኤሲ ከረንት ነው የምናገኝ ማለት ነው። እዚህ ዳይወዶች ላይም ቼክ ስናደረግ 220 ቮልቴጅ ኤሲ እነዚህ ዳይወዶች ላይ ቼክ ስናደረግ ማለት ነው። እንደምታዩት ኦልተርናቲቭ ከረንት ብሎ ዝች ላይ ጽፎ 220 ቮልቴጅ ያመጣልናል። 215 ቮልቴጅ አለ። እንደገና አውትፑቱ ደግሞ በዳይሬክት ከረንት ነው፣ ኦልተርናቲቭ ከረንት ሳይሆን የምንለካ ለካ ዳይሬክት ከረንት ነው። ዝል ምን ለካ ስለዚህ እዚ ላይም 220 ቮልቴጅ ምንም አይነት ሳይቀናነስ 220 ቮልቴጅ ማግኘት አለብን ማለት ነው። ዝንኛው ላይ እናደርግና እያያችሁት ነው። ሁለት መቶ ምናምን ቮልቴጅ ወደ ዳይሬክት ከረንት ይመጣልናል። ቀደም የሚባክን ስለአለ ነው ኦልተርኔቲቭ ከረንት ስላለ ያው መቆጣጠር ስለማንችል ብያችኋሉ። ይሄ ስቴብል ሆኗል። እያያችሁት ነው 298 ቮልቴጅ ከፊልተር ካፓስተራችን ውጭ አለ ማለት ነው። እዚህ ላይ ደግሞ ፊልተር ካፓስተራችን ላይ ቼክ ስናደርገው ይሄ ቮልቴጅ ማግኘት አለብን። ይሄው 299 እዚህ ፊልተር ካፓስተራችን ላይ ማግኘት አለብን ማለት ነው። አሁንም እዚህ ችንና እዚህ ላይ ቼክ ስናደርግ ደግሞ ሁለት መቶ አሁንም ያንኑ ቮልቴጅ ማግኘት አለብን። እንደምታየት በመሀል ላይ የሚባክን ምናምን ስላለ ነው 297 ቮልቴጅ የሆነ ማለት ነው። እዚህ ላይ 200 ስንት ነው? 299 ነው። እዚህ ላይ በመሀል የሚባክኑ የምንጠቀምባቸው ቮልቴጆች ስለሚኖሩ ለዛ ሊቀንሰው ይችላል አንዳንድ ጊዜ። ስለዚህ ስንት ቮልቴጅ አገኘን ማለት ነው። አሁን እዚህ ላይ ኤሲ ቮልቴጅ ዳይሬክት ከረንት ነው እየለካ ነው ያለን ዲሲ ማለት ነው። ስለዚህ በዚህ በቾፖር ትራንስፈርመሩ ይሄ 220 ቮልቴጅ እንደምታዩት እዚህ ላይ 290 ቮልቴጅ ወደ 12 ቮልቴጅ ይቀይራል ማለት ነው። ስለዚህ አሁን እዚህ ላይ ኦርቶኔቲቭ ከረንት ላይ አደርገን እዚህ ላይ ሜዥር እናደርግ ለመለካት ስለሚያስቸግር ስለሚያስቸግሩ ዱሌ ለመለከስ ስለሚያስቸግሩ እዚ ላይ ዳይሬክት ከረንት አርገን አውትፑት ላይ ቼክ እናደርገው። ከዚህ መጥቶ የተጠቀለለ ሽቦ በኋላ ወጣው። አንዱ ግር እዚህ ነው የሚገባ፣ አንዱ ግር ደግሞ ወደ ግራውንድ ነው የሚሆን ስለዚህ እዚህ ላይ ስንለካ ስንት ቮልቴጅ ማግኘት አለብን? 12 ቮልቴጅ ማግኘት አለብን። ይሄ 12 ቮልቴጅ አለ ማለት ነው። ያ ነው። እዚህ ላይ ዲፍሌክሽን ሴክሽን ነው ይሄ። ይቺ 12 ቮልቴጅ ናት። ይቺን አሁን ብናነሳት ፓወሩ ይጠፋል። ስለዚህ በዚህ ዳዮድ አማካኝነት ወደ ምን ይቀየራል? ወደ ምን ፈልገው ቮልቴጅ ይቀየርልናል ማለት ነው። ምሳሌ እዚህ ላይ አስሮ ቮልቴጅ ይደርሳል። ለባክ ላይ ድራይቨሩ ማለት ግራውንድ ላይ አድርገን ስንይዘ 12 ቮልቴጅ ይደርሳል። ይቺ ፓወር ኦን በምትሆንበት ጊዜ በነዚህ አይሲዎች አማካኝነት አፕ እያደረገች ለእነዚህ ቮልቴጅ ትሰጣለች ማለት ነው። እዚህ ላይ አምስት ቮልቴጅ አለ ይኸው ቀንሰው እዚህ ላይ ይሰጠናል። አሁን ይህንን 220 ቮልቴጅ መቆጣጠር ስለቻል ወደምንፈልገው ቮልቴጅ መቀየር እንችላለን ማለት ነው። አሁን እዚህ ላይ ሶስት ቮልቴጅ እናገኛለን። መቆጣጠር ስለቻል ምን እናደርጋለን? ሶስት ቮልቴጅ ማግኘት እንችላለን። ስለዚህ ዳይሬክት ኤሲን መቆጣጠር ስለማንችል ነው ወደ ዳይሬክት ከረንት መቀየር ያለበት ማለት ነው። ወደ ዳይሬክት ከረንት ከቀየርነው በኋላ እዚህ ላይ አፍሮ ቮልቴጅ ሰጠን፣ ወደምንፈልገው ቮልቴጅ እንዲቀይርልን እንጠቀማለን ማለት ነው። እነዚህ አይሲዎች ምንድን ናቸው? አንዱ ወደ አምስት ቮልቴጅ ወደ አስር ቮልቴጅ ወደ ሶስት ቮልቴጅ ወደምንፈልገው ቮልቴጅ እንዲቀይሩልን የሚያደርጉ ናቸው ማለት ነው። ወደ ኤልኢዲ ብቻ አሁን የምትሄደው ኤልኢዲ ላይ አምስት ቮልቴጅ ነው የምትሄድ ወደ እዚህ ወደ ስክሪን ሳይዙ የሚሄደው ደግሞ አስራ ሁለት ወይ ደግሞ አምስት ቮልቴጅ እናገኛለን ማለት ነው። አንዳንድ ስክሪኖች አምስት ቮልቴጅ ይጠቀማሉ። አንዳንድ ቮልቴጅ ደግሞ አስራ ሁለት ቮልቴጅ ይጠቀማሉ። እቺ ቴሌቪዥን የምትጠቀም አስራ አምስት ቮልቴጅ ነው። ስለዚህ ቀይ ቮልቴጅ የሚገባበት ላይ አሁን ፓወር ኦን፣ እዚ ላይ ፓወር ኦን በማድረግበት ጊዜ እዚ ላይ ቮልቴጅ ማግኘት አለብኝ። ይችን አምስት ቮልቴጅ ቀጥታ ማግኘት አለብኝ ማለት ነው። እስኪ ፓወር ኦን አርገን። ያው አሁን ፓወር ኦን አድርገነዋል። እንደምታዩት እዚች ላይ ስክሪኑ ሲደርሰው ቮልቴጅ ይለቅልናል ማለት ነው። ያሳየናል። እንጠብቀዋለን ይሄው አሁን አምስት ቮልቴጅ ያገኘ ነው። እያያችሁት ነው፣ አምስት ቮልቴጅ ያገኘ ነው። ስክሪኑ ቮልቴጅ ያገኘ ማለት ነው። ባክላይቱም ስክሪኑም ሲያገኝ፣ ይሄው ወደ ባክላይቱ የሚሄደው ፓወር ኦን ሲሆን ይሄንን ያህል ቮልቴጅ እናገኛለን ማለት ነው። እንደምታዩት እዚህ ላይ ይሄንን ፓወር ኦን ስላደረኩት ማለት ነው። ስለዚህ የባክላይት ድራይቨር ደግሞ እንደምታዩት ያ 10 ቮልቴጅ ነው። ስለዚህ የዚህኛው ላይት ሲያገኝ አሁን እየቀነሰ ነው የሚመጣ፣ እዚህ ላይ እየቀነሰ እየቀነሰ የሚመጣ ምክንያቱም ላይት ስላልተሰካበት ማለት የስክሪን ላይት ስላልተሰካበት እዚህ ላይ ሶስት ቮልቴጅ ማግኘት አለብን። እዚህ አንድ ነጥብ ስምንት ቮልቴጅ ማግኘት አለብን። እዚህ ላይ ሶስት ቮልቴጅ ማግኘት አለብን። ፖወር ኦን ሲሆን ሶስት ቮልቴጅ ማግኘት አለብን። እዚህኛውም ሶስት ቮልቴጅ ማግኘት አለብን። እንደዚያ አድርጋችሁ የቴሌቪዥናችሁን ሜዥር ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ።